ይእቲ፣ እንታክቲ፣ እንትኩ ያች፣ ያችው መሆን ይችላል። የሩቅ ሴትና የነገር አመልካቾች ናቸው። ይእቲ ተለይቶ ናት፣ ሆነች፣ ትሆናለች፣ ትሁን ተብሎ ይረባል። እስቲ ከምሳሌ ጋር እንያቸው። ይእቲ ያቺ ሲሆን፣ ይእቲ ጊዜ እፈቅድ ለእመተመጽ ተመይጣ ያቺ ጊዜ ተመልሳ ብትመጣ እወዳለሁ ማለት እንችላለን። እንታክቲ እንታክቲ መክፈልት አምሰጠተኒ ያቺ እድል አመለጠችን ማለት እንችላለን። በተመሳሳይ እንትኩ እንትኩ እህትየ ይእቲ ያቺ እህቴ ናት ማለት እንችላለን። አሁን ያየናቸው እነዚህ ሶስቱም አመልካቾች ውእቱን መርምሮ ማሰር እንደ አመልካች ቅጽል እና እንደ አመልካች ተውላጠ ስም መሆን ይችላሉ።